እንደደገፍክ የምታውቀው ማርቆስ ነኝ ከጀርመን ጀርመን ይድፋ ጠራችሁ አይደል? የዛ የመንፈሱ የማን ነው የናዚው መንፈስ እየጠራችሁ ነው። ቀላቅሉላ ምን እኔ ሴቶቹ ቢነገራችሁ የማይገባችሁ እሙሙ አትላኩ። ተው ደህና ሙሙ እንዳላችሁ እንዳለ እኔ የደረሰኝ መቶ ምናምን እሙሙ ሽሻ የምታጨሱበት ይሁን ሲጋራ ያጭስ ጥቁረቱ ራሱ እንስሰሩበት ነ ምን ውድ ናችሁ እናንተ። ይወጋሉ መሰለኝ የሆነ ነገር እንደ አስራ አንድ ዓመት ሙሉ እኔ እግዚአብሔርን ተው አትላኩ ተው ይባላሉ የአንዳንዶቹ እንደው በሚኖሩበት ሀገር ምላጭ የለም። ኦነግ ሸኔ ነው የሚመስለው ጫካ በጫካ እ ሙድን አርቱ እናንተ። ምንድነው? ሙድን አርቱ እናንተ። ሙድን ተባላችሁ ከላካችሁም። እንደሱ ከሆነባችሁ ከወገበታች ላኩ። ከወገበታች አይታወቅም። የቀይ ሆነ የጠይም ስትልኩ አንድ አይነት ጥቁር ነው። ናይጄሪያ በምንጣሙ እሙሟችሁ ጠቁሮ ጠቁሮ፣ ምን ሆኖ ነው ግን እንደዚህ የሚጠቁሩ? ምን አቃለው ሸሻጨ ሲጋራ ይ ዝርያ ቋይችን ፋሚሊ የሚለውን ስሜያት እስኪ ከአሁን የገባችውን ምንድን ነው ደግሞ የእሷ ብሶት? እኔ ከጠዋት ጅምሬ ሳዳምጥ ነበርና ልጁ ሄ ጠዋት ገብቶ የነበረው ኦፕን ዩርማይንድ ማለት ነው። እኔ የራሴን ነው የምናገረው። ጠዋት ሌላ ቤት ላይ እራሱ አይቼዋለሁ። እኔ እኮ ለዚህ ከአንድ ሚሊዮን ዶላር በላይ ነው የወጣውበት ምናምን ሲል ነበር። እና እኔ ምንም እንደው ጭንቅላቴ እንትልል አልቻለም። ማርቆስም ምንም ሰብሳቢውም ልጆቹን የሚያታልለው ምንም እራሱ ነው ብዬ ነው እኔ የማምነው። በቃ ይሄ የእኔ እምነት ነው። ማ ኦፕን ዮር ማይንድ ይሄ ደብ ነው ምናምን የምትሉት ኧረ አንቺን ጠይቆሻል? እኔ አልጠየቀኝም። እኔ ከጧት ሌላ ቤት ራሱ ሲያወራ ሰምቻለሁ ቁርጭ ብሎ። አንቺን አስቸግሮሽ፣ እንደ እውነቱን ተናገሪ። ከዚህ በፊት አንቺን አስቸግሮሻል? አይደለም፣ አይደለም። እኔ አረ፣ አይደለም፣ አይደለም፣ አይደለም። ምንሽ? ሰውዬ ጊፍቴ ነበረ፣ ጊፍተር የነበረ ሰው ነው። በጣም ድሮ በጣም አስር አንበሳ ምናምን የሚሰጥ ሰው ነው። እና እኔ ብዙ ቦታ ተከታትያዋለሁ። እኔ ምንም አያገናኘኝም። ጠዋት ግን አንድ ሚሊዮን ድረስ የጨረሱበት ነው ምናምን ሲል ነበረ። ሼር ይደረግለት ይብጣ። ታውቂዋለሽ አንቺ? አዎ እውነት እኔ አላውቀውም ገብርኤልን አላውቀውም። ግን እንደው በቃ ስትሮንግ ፊሊንግ አለኝ በቃ ራሱ ነው፣ ሰብሳቢውም ራሱ ነው። ሴቶቹን አረብ ሀገር ለምን የኤሮፕን አልመረጠም የኤሮፕ ሴቶች አልመረጠም ምናምን ሲሉት የኤሮፕማ ምን ትኬታውን ቆርጣ ልምጣ ብትለውስ ምን ብትለውስ፣ እሱ የሚፈልገው የአረብ ሀገሮችን ነው የሚያ እንዲ እንዲ እያለ ራሱን ነው የሚናገር የነበረው እንጂ በተአምር በተአምር እሱ ራሱ ነው ሰብሳቢውም ገንዘብ ላኪውም ከፋዩም ይሄ ሰውዬ በጣም ብዙ አንበሳ የሚሰጥ ነበር ጉቺ ቤት ሲያወሩ ሰምቻለሁ የድሬዳዋ ልጅ ነው ምናምን እያሉ አንዷ አንዱም እዚህ ውስጥ ካለች ውስጥ አንዷ ነበረች ስታወራ የነበረው ስለዚህ ይሄ ራሱ ነው ምንም የለም ድሬዳዋ ራሱ ነው ነው የምለው በቃ ይሄ የኔ ሀሳብ ነው ምን ተባለ ጉቺ ቤት እሱ ነው የድሬዳዋ ልጅ ነው የድሬዳዋ ልጅ ነው ራሱ። አዎ እንደውም ጥሩ ጥሩት ሁሉ እየተባለ እንትን ሲባል ነበር በፊት ይሄን ታሪክ ሳያመጣ የመማርንና የእንትናን ታሪክ ያመጣ ጊዜ ማለት ነው። ከዛ ዴቭ አታውቂውም እንደ የድሬዳዋ ልጅ እኮ ነው ምናምን፣ የአባቱ ጃፓን ነው በእናቱ ኢትዮጵያዊ ምናምን እያለ እሱ ኮድሮ ድሮ ኮ ከአስር አንበሳ በላይ የሚያወርድ ጊፍተር ነበረ ጠፍቶ ነው አሁን የመጣው ምናምን ሴ እንደ ጉቺ እኔ እንደ አላውቀውም፣ የሰፈሪ ልጅ ሆኖ እንዴት አላውቀውም ምናምን ሁሉ እያለች ነበር። እና በቃ የሚያመጣቸው አሁን ዛሬ ጠዋት የሆነች ልጅ ቤት ሰምቼው በቃ የሚገርም። እኔ እኮ ለዚህ አንድ ሚሊዮን ዶላር ነው የጨረስኩት ምናምን ምናምን እያለ ሲያወራ እንደ ይሄ ልጅ በቃ ለሴቶቹም እያላከ እንትንም የሚላቸው የነበረው ምንም የሚላቸው የነበረው እራሱ ነው። አሁን ቅድም ያቺ ጀርመን ያለችው ልጅ እኔ አውቃለሁ ይሄ ፎቶ የተለጠፈውን ሲባል ምንድን ነው ያለው? አይ አሁን ፈራ ፈራ ይላል። እኔ ከስር ስጽፍ ያነብ ነበር እንትናም መልስ ሰጥቶኝ ነበረ። ያብሰራ እና፣ በጣም እኔ እርፍ በቃ። በጣም የግል ጸብ አላችሁ ከልጁ ጋር ከተጣላችሁ፣ ስታዳምቀው ማስ እኮ ጠርጥረሽ ዝም ብለሽ ስም ራስሽ አብረሽ ነበርሽ ታውቂያለሽ። ሴቶች አሉ ሰፖርት የሚያደርጉት ይንኳሪአለው እኮ ግን ልጁ ራሱ ነው ራሱ። እንዲያውም ለማየት ያብቃችሁ በቃ መጨረሻውን ያሳየንና፣ ያን ቺ ትላላችሁ። እኔ ቲክቶክ እንኳን ብዙ አልጠቀምም፣ ሰው ቤትም አልገባም። በእውነት ግን በጣም እከታተላለሁ። በጣም ስትሮንግ ፊ አንዴ ስንኛ ምትተባበሩ እኔ የምጠረጥራት አናን ነው። ለምን እሱ ቤት ብዙ ላይ ትገባለች። እና ሴቶች ከተባበሩት ሀና ያለችበትበረ አይቻታለሁ። ተዋናይ ምና የምትባለው ሀና አይቻታለሁ። እሷ ናት እንደ ጉቺ ቤት ገብታ ይሄ አታውቂውም። እን እንዴ በጣም አስር የሚያወርዳ ሀያ የሚያወርዳ አምበሳ ጉቺ ነው ያቃች። ፎሌ አይደለሽ። ገብቼ አላውቅም። አላውቃትም። ምን አይነት ግባታም ነሽ

ዘመንሽ ይባረክ። እንዴት ነህ? ሰላም ናቸው። ነች ቆይች። ልጅ ነች። የሴቶችን ጉዳይ የምትባለች ነች። አፈ የሚያስኮጣም ጥ ስ አጠፋሽ፣ ማሬ፣ ዝርያዬ፣ የኔ ዉድ አለሁልሽ ሮምዬ። ስራ በጣም ቢዚ አርጎኝ እኮ ነው። እኔማ በጣም ተናድጄ እኮ ልጅቷን ማለት ነው። በጣም አናዳኝ ማለት ነው። የገባትኝ እንዴ ኦፕን ማይንድ። ከዚህ በፊት ያው እንደዚ ጊፍተር ነው ምናምን፣ ግን እዚህ እንደዚህ አይነት ነገር ላይ አያደርግም። እኔ በጣም ሀንድረድ ፐርሰንት እንደ ኦፕን ማይንድ ድሮ ከእኛ ጋ ምናፊቷ መቀደዷ ነው እንጂ ገረመን እንጂ፣ ኦፕን ማይንድ። ኧረ በስመ አብ! የልጅቷ እኮ ላስጨርሳት ብዬ ነው ትቀደድ ብዬ እንደ አለችበት፣ እንዲሁ በጣም አለችበት። አንበሳ የገረመሽ ለማንኛውም፣ እታች ካለሽ ማሙሽ አስራ ሰባት አንበሳ አውርዶ ያውቃል በአንድ ቀን፣ ዝርያችን ነው እሱ። ስለዚህም አንበሳ ባወረደ ምናምን አይደለም። ሊያውርዱ ይችላሉ፣ መብታቸው ነው። አወረደ ማለት እንደዛ ማለት አይደለም። እግዚአብሔርን ምን አይነት ኦፕን ማይንድ እናረግኛ እናቋለን። እናንተ አሁን ብዙዎቹ አሁን አሁን ነው የምታውቁት። እኛ ድሮ ገና ቲክቶክ ሲከፈል የመጣ ሰው ነው። እና ጊፍት እንደውም ማለት ነው በቃ አንበሳዎች ምናምን የታወቀው እራሱ በሱ ነው። በሱ ና ናይጄሪያዊ ነበረ። ብትቆይ ጥሩ ነበረ። ረልጅቷ ብዙ ቲክቶክ ተጠቃሚ አይደለሁም ግን ሰሞኑ ስከታተል አለች ሌባው እቺ እንኳን አይደለም ሰው እና ሰው፣ የአለም ጦርነት እራሱ ታስነሳለች። ሶስተኛ የዓለም ጦርነት ከተነሳ በዚች ልጅ ወሬ ነው የሚሆነው። እንዴ አወቀችው እኮ ሮሚ ኔ ኦፕን ላይንድ ነው ያወቅኩት። እና አባባ ቤት የሆነ ጊዜ ገንዘብ አዎ የሱ ጊዜ ነው። በብዛትኛ ቤት ነው እኮ ታያወቅ፣ ነው ከሊቢያ የመጡ ልጆች ምን ሆነ መሰለሽ አንዲስ ለነሱ ገዝነው ተፈወሉልና እኔ ጋር መጥቶ እና ስሜት እየተሰበሰባችሁ ሲባል በዶላር ስንት መቶ ነው አንድ ሺ አራት መቶ የሆኑ አንድ ሺ ምናምን ዶላር ኦፕን ማይንድ የሚባል ልጅ እንሰብስቦልናል ከዛ ጥሩትና እንዲከፋፈሉ ነው። እና ም በመሃል አባባ የሚባሉ አይናቸው የማይታያቸው እግራቸው የሚላቸው እሳቸው ግን መጨረሻ ላይ ሲያለቅሱ ተገኝተው ነው የተቀላቀሉት። እነሱ ኦልሬዲ ለስንት ቀን ለከአስራ አምስት ቀን በላይ ሰብስበው ገንዘብ ከዛ በኋላ የገቡት ከዛ የተሰበሰበውን ገንዘብ አናካፍላቸውም፣ ከዚህ በኋላ የሚሰበሰበው ነው በሚለው ተጣሉ፣ እርስ በርስ ማለት ነው። እነሱን ለማስማማት ኦፕን ማይንድ ጋር የተሰበሰበው ብሪም ጣና ያላችሁን አይተን እንዲህ እናደርጋለን ስንል ኦፕን ማይንድ አልሰጥም ማለት ዲ ላስነውዘን በቃ፣ ያልሰደበው ሰው ጠይቂኝ። ከዛ ስናየው ምንም አይመስለው ሰው ሲሆን ምን አዳረቀም ብለን እነሱም አልስማማም ሲሉ እነሱን አባርሬ እኔ ለአባባ ለእርሶ ብቻ ለምንሰበስበው እናንተ ኦፕን ማይንድ እዛው ይርዳችሁ ብለን አባርርናት፣ ለሳቸው ሰበሰብን። ከዛ እኔ አውቄ ነው ዝርያንም ቢያልኳት በእል ለሰውየው በደንብ እንድታስረዳቸው ብዬ ነው ብሎ ለነዛ ሰጣቸው። ደዶፍተደ ብሩ በሱ ነው መጥቶ የምናውቀው።